ከቀንቀንከ ጊዜ ወደ ጊዜ እጅግ አሳዛኝ ነገሮች እየተሰሙ ይገኛሉ። እንግዲህ አንዲት እህታችን በዱባይ ቻርጅ ፈንድቶ ህይወቷ ማለፉ ተሰምተዋል። እንደገናም ደግሞ አንዳንድ ደግሞ በጣም የሚያስጠላ ነገር የሚሰሩ ሲሰሩ የተገኙ ሶስት ኢትዮጵያውያን ሴቶች በሳዑዲ ሪያድ ከተማ ላይ ሀሽሽ በመዛወር ላይ እያሉ በቁጥጥር ስር ውለዋል ማለት ነው። እኛ ግን ወዴት ወዴት እየሄድን ነው? እጅግ ያሳዝናል። አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። ውድና እየተከበራችሁ የቻናሌ ቤተሰቦች ሁላችሁንም ሰላም ሰላም ብያለሁ። በያላችሁበት ያለ ሰላምታ እናዝነን አይላችሁ ለማለት እወዳለሁ። ወደ ቻናል ቤተሰቦች ለቻናሉ አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ቻናሉን ተቀላቀሉ ማለት ነው። ነባር ቤተሰቦች ቪዲዮውን ላይክ ሸር በማድረግ አበረታቱኝ። ዛሬ በአዲስ ቪዲዮ ብቅ ብያለሁ ማለት ነው። በእርግጥ ይሄ ቪዲዮ ከተዘዋወር ከተዘዋወረ አንድ አምስት ቀን አራት ቀን ይሆናል ማለት ነው። በእርግጥ እኔ ለእኔ ዛሬ አዲስ ይሄ ነው ማለት ነው። ምክንያቱም ቪዲዮውን አይቼዋለሁ ወደ እናንተም ለማቅረብ ያው እንግዲህ ትንሽ ሰዓት ስላጠረኝ ዘግየት ብዬ ቢሆንም እንግዲህ ወደ እናንተ ለማቅረብ ዛሬ ወደ ብቅ ብያለሁ ማለት ነው። እንግዲህ እኛ ኢትዮጵያኖች ስንባል ሁልጊዜ መቼ እንደምንታረምና በቃ ከጥፋታችን እንዴት እንደምንመለስ ብቻ አስቸጋሪ ነገር እየሆነ መጥቷል፣ ማለት ነው። እጅግ ወላሂ በጣም ነው የሚያሳዝነው። በግማሽ በሞቱ ስናዝን፣ አንዳንዴ ደግሞ በቆሻሻ ስራ ተመርዘው ያሉ እህቶችና ወንድሞች፣ በእነሱም ስናዝን፣ ሁሉም ያው እንደሞት ነው። በቃ የሞተ ሙቷል አደለም የሚያሳዝነው ደግሞ ጭርስ ከሞቱት የሚያሳዝነው በቁሙ የሞተ ሰው የምር በጣም ያሳዝናል ማለት ነው። እና ለምን ይሄ እየተካሄደ እንደሆነ አይገባኝም። ሁል ጊዜ ዛሬ ጊዜው ረቅቆ ሁሉንም በሚዳ እየተማርን እያወቅን ነው። ሳላቅ ነው የሚባል ነገር ድሮ ቀረ። አሁን ግን ሚዳ በተስፋፋበት ሰዓት ላይ እኔ ምንም ስለማላቅ ነው ይሄ ነገር እኔን ሊያስጠቁረኝ እንደሚችል ስለማላቅ ነው። ሌሎች ሌሎች ነገሮችን ማማኘት የማይቻልበት ጊዜ መሆኑን ሁላችንም ጠንቅቀን እናውቃለን ማለት ነው እና ወደ ገደለው ስገባ ደግሞ እጅግ በጣም የሚያሳዝን በማለትም አንድ እህታችን እንግዲህ ከዚህ ዓለም በሞት ተለይታናለች ማለት ነው። እንደኛው ከሀገሯ የወጣችው የተሰደደችው ህይወቷን ቀይራ ቤተሰቦቿን ህይወት ልትቀይር የነበረች አንዲት ኢትዮጵያዊ ሴት ማለትም በዱባይ ስትኖር የነበረ እንግዲህ ቻርጅ ፈንድቶ ህይወቱ አልፏል። ይሄ እጅግ ያሳዝናል። የተባለው ግን አቦባ ፈንድቶ የሚባል ነው። ትክክለኛው ግን አምቦባ ፈንድቶ ሳይሆን ቻርጅ ፈንድቶ ነው ህይወቷ ያለፈው ማለት ነው። ባካችሁ ሞባይላችሁን ቻርጅ አድርጋችሁ የምተኙ እህቶች፣ ይሄ በተደጋጋሚ በሶሻል ሚዲያ ላይ ይነገራል። እያያችሁት ነው፣ እየሰማችሁት ነው። እውነቴን ነው። በቃ ሁል ጊዜ አትረዱ። ይህ ነገር በሚዲያ ከተላለፈ በጣም ቆይቷል ማለት ሁል ጊዜ ይነገራል። ብዙ እህቶችን ህይወት እየቀጠፈም ያለ ይሄ የቻርጅ ጉዳይ ብዙ ጊዜ እየተነገረም ነው፣ እህቶችንም እየቀጠፈ ነው እና ለምን ከዚህ ስህተታችንን እንደማንማር አላውቅም። እናንተ መጀመሪያ የመጣንበትን እንወቅ። ሞባይል አትያዙ ማለት አይደለም፣ አግባብ አለው። እንዳውም በሞባይል የተነሳ ብዙ ልጆች ከመዳብ ጋር የራሱ የምትጣሉ አላቸው። እውነቴ ነው፣ እውነቴ ነው። ብዙ ልጆች የምትጣሉ አላቸው። በቃ መዳብ ስራ አይሰራልኝም ሞባይል በቃ ያሉ ብዙች ተኪ የሚያደርጉ መዳሞች አሉ ማለት ነው። እውነታቸውን ነው በማዩ በማዩ ማለት ነው። እና እንዴት መሰላችሁ ሞባይል ቻርጅ ላይ አድርጋ ይችታችን ቻርጅ ላይ አድርጋ እንደተኛች ነው እንግዲህ ፈንድቶ ሕይወቷ ሊያልፍ የቻለው ማለት ነው። እንድችታችን እንግዲህ ሬሳዋ እስካሁን ድረስ ወደ ሀገር አልገባም። ማክሰኞ ለታ ነበር ይገባል የተባለው አልገባም። እናቷ እንደው እባካችሁ፣ እንደው ላላ ብላችሁ ጂናዛዋ እንኳን አይቺ አጥቤ ልቅበር እያለች እናት ትላለች። እዛ እኛም ተጎድተን እናቶችንም እያሳዘንን ለምን እንደሆነ አይገባኝም። እባካችሁ፣ አረንዶች ቻርጅ ላይ አድርጋችሁ የምተኙ ልጆች እባካችሁ ታው ተው እናንተም ተጎድታችሁ እንደው ቤተሰቦቻችሁን አታሳዝኑ። አረ ተው። ሁለት ሶስተኛ ጉዳት ነው ወይ? የምር እውነት ነው። እና ይቺታችን እንግዲህ አላህ ጀነተ ፈርዶስን የወፍቃት። እህታችን ላትመለስ ሄዳለች ማለት ነው። እና ላላችሁት ቻርጅ ላይ አድርጋችሁ መተኛ ትባካችሁ ይቅርባችሁ። ቻርጁ ካለቀባችሁ በቃ ወደዛው ሩርትና ተኙ። ጠዋት ስትነሱ ቻርጅ አድርጉት። ለሁሉም ነገር ትደርሱለታላችሁ። ሁሉም ነገር በሰብር ነው። በቃ እና በጣም ከባድ ነው። ነገር አዲስ አይደለም። ሁል ጊዜም ይለፈለፋል በሚዲያው፣ ግን ተግባራዊ የሚያደርገው የለም። ተግባራዊም ባለማድረጋችሁ በቃ ሕይወታችሁ እንደዚሁ በከንቱ እየቀረ ነው ማለት ነው። ወደ ሌላው ሳልፍ ደግሞ አንድ የሚያስጠላ አሳዛኝ ነገር ከሞቱት በላይ ካሉት በታች የሚያደርግ ቆሻሻ ስራ የሚሰሩ ሶስት ኢትዮጵያን ሴቶች በሳውዲ አረቢያ በሪያድ ከተማ ውስጥ ሽሻ ሲያዘዋውሩ በቁጥጥር ስር ውለዋል ማለት ነው። የምር በጣም በጣም የሚያስጠላ እንዴ ሴት ልጅ ወንዶቹ እንግዲህ ብለውት ብለውት፣ በወንዶቹ የተለመደ ነው። በቃ ሁሉም አህ ብሎ የተሆነው በሴቶቹ ስሰማ ደግሞ የበለጠ እኛ ኢትዮጵያውያኖች ወደ የት እየሄድን ነው ብዬ ወላሂ በጣም ገረመኝ። እና እነህ እንግዲህ ታምኔሉ ላይ የምታይዋቸው ሶስት ሴቶች እንግዲህ ሀሽሽ በመዘዋወር ላይ እያሉ በቁጥጥር ስር የዋሉ ናቸው። ቅጣቱ ምን ያክል ነው? ወደፊት እነሱም ያገኙታል፣ እኛም አብረን እናንተ ጋር የምናዩ ይሆናል ማለት ነው በሳውዲ አረቢያ ህግ እንግዲህ ደግመን ተደጋግሞ የምናቀው የሚነገር ነው። ምንም ድርድር የለውም አጥፊ ተገቢውን ዋጋ ሳይሰጠው መለቀቅ እንደሌለ የምታውቁት ነው፣ የምናቀው ነው። ስለዚህ ይሄ ባለበት ሰዓት እንዲሁ ዝም ብላችሁ ሉጥ ሉጥ የምትሉ ሴቶች፣ ወንዶችማ አንድ ወቅቶላቸዋል። የወንዶችን ፈለግ ተከትላችሁ ደግሞ በእንደዚህ በተልካሻ ስራ ላይ ሉጥ ሉጥ የምትሉ ሴቶች እጅግ በጣም ነው የምታሳዝኑት። ይብላኝ ለቤተሰቦቻችሁ። ያገባችሁ ውስጥ ይፈታችኋል። ይብላኝ የወለዳችሁ ዘላለም ተሸክሞ እናንተን የሚኖረው መች ሲወለድ አይጥል። እናንተን ሲያሳድጉ ቤተሰብ ብዙ መስዋዕትነት ከፍለዋል። እናንተ ደግሞ ዛሬ እነሱን ስም በጥሩ ነገር ማስጠራት ሲገባችሁ በቆሻሻ በተልካሻ ስራ ቤተሰቦቻችሁ ስታስጠሩ፣ የምር የእናንተ ቤተሰቦች አዘንኩላቸው። በጣም ነው የሚያሳዝኑት። እንዴ ልጄ ሂዳ ተለውጣ ጥሩ ስም ይዛ የእኛንም ህይወት ትለውጠናለች ጥሩ ስንታስ ይዘናለች ብሎ የሚጠብቅን በተሰብ በእንደዚህ በተልካሻ ስራ አንገት ማስደፋት እውነቴን ነው በጣም ያስጠላል፣ ይደብራል። እና እንዲ እናንተ ምን ነው እንደው ፈጣሪያችሁን ፍሩ። ኧረ እንደው ለስማችሁም ሳሱለት የመረን እውነቴን ነው በጣም ይህ ሴት በቃ ሴቶች ሻሻ ሲያዘዋውሩ በያዛቸው ተሰማ የሚለውን ቪዲዮን ሳይ የምር ብዬ ነው የቀረት። ሴቶችም ሴቶችን ኧረ ተው ኧረ ተው ተው። የኛ ኢትዮጵያኖች ተግባር እኮ ይሄ ስለ ምግባራችን እኮ የኛ እኮ ይሄ አይደለም እንዴ? ተው ኢትዮጵያውያኖች፣ ተው። ስማችን እኛ በእንደዚህ በተልካሻ ስራ አይጠራም ነበረ። አሁን ግን እንዲጠራ የምታደርጉ ቆሻሻ ሴቶች ተደርጊታችሁ ተቀውጣቡነት ይ ነው። እናንተ ስታደርጉም በቁጥጥር ስር የዋላችሁ ሴቶች ዋጋሽን ታገኛለሽ። መለቀቅ የለም። ህጉን ታውቂያለሽ እያንዳንድሽ ጠንቅቀሽ ማለት ነው። ወንዶችም ሴቶችም። ስለዚህ እኔ የወንዶችን ብለ ነው ብለ ነው ለጆሮችን አዲስ ስላልሆነ ብዙም አልገረመኝም፣ አልደነቀኝም። ከተያዙም ዋጋቸውን ስለሚያገኙ ማለት ነው። የሴቶቹ ግን በጣም ነው የሚገርመውና ከተልካሻ ስራ ባትገኙ በጣም ጥሩ ነው። ከስራ ላይ ዋሉ የመጣችሁት ለስራ ነው፣ ለመለወጥ ነው። በቃ ስሩ፣ ተለወጡ፣ ቤተሰቦቻችሁን ለውጡ፣ ለስማች- ስማችሁን ጠብቁ፣ የቤተሰቦቻችሁንም ስም አስጠብቁላቸው። በቃ እንዲህ ኧረ ተው፣ አላህን ፍሩ። ነገች ዱኒያ እኮ ትቀራለች። ነገች የኩንትራት ኑሮ ናት የምንኖርባት። እንዲህ የአንደኛ ቤታችን ዋናው ቤታችን እኮ ገና ክፍቱን ሆኖ እየጠበቀን ነው አልተዘጋም። ይሄን ግን ዘግተ ነው እንሄዳለን። ነገ ለአንደኛው፣ ያ ግን ምንጊዜም የማይዘጋ ቤት አለ። ለሱ ጥሩ ነገር ሰርተን እንድንሄድ ብታስቡስ? አሁን በተልካሻ ስራ የሰራችሁት ስራ፣ በተልካሻ ስራ ሰርታችሁ የመጣው ብር እናንተ ለእኔ ቢጤ ምስኪን ብትሰጡት፣ ለሆነ ነገር ብታደርጉት አይደርስም። እናንተ ደግሞ በዱኒያ ላይ የለፋችሁበትን ለእኔ ቢጤ ሰታችሁ በቃ የሆነ ነገር ስታደርጉ በቃ ለዛኛው ቤታችሁ እየገበያችሁ ነው። ላኪን ግን ዝም ብላችሁ ለከርሳችሁ ብቻ ለምታደርጉት ግን ይችንሮ እች ዓለም ስትቀር ስለምትቀር በቃ ጥሩ ነገር ብትሰሩ ለማለት ወዳለው፣ ውድ ቤተሰቦች አበዛሁባችሁ። እንግዲህ ተተልካሽ ያስራ ይጠብቃችሁ፣ ይጠብቀና ጥሩ ነገር አላ ያሰራል። የተያያዙትን ልጆች እንግዲህ ዋጋቸውን ያገኛሉ፣ ወደፊት አብረን የምናየው ይሆናል። አልደለም። ሳውዲ አረቢያ ላይ እንደዚ መጨ ማለቅ እና፣ ለቻናሉ አዲስ የሆናችሁ ውድ ቤተሰቦች ሰብስክራይብ፣ ሽር ያደርጋችሁ ቻናሉን ተቀላቀሉ። በሌላ ቪዲዮ እስከምንገናኝ ድረስ አሰላም አሌይኩም ረህመቱላሂ ወበረካቱ።